ጽዮን ዛሬ ጀግንነት ወጥቷታል። አሁን ጽዮንና ዳግም አቤልን አጥምደውታል። አቤል ደግሞ አሁን እወጥምዳቸው ውስጥ ገብቷል። ገኒ ከነበረችበት ነቅታለች። ናታን ሉሊትን አስጨነቃት። የተፈጠረውን ነገር ተናገሪ ቢላትም ምን ወንጀል ሰርተሽ ነው ቢላትም ልትናገር አልቻለችም። ጭራሽ ጥፍሬን ውሻ በልቶኝ ነው ብላ የሌለ ነገር ነገራቸው። ሲቀጥል እንግዲህ ፂወናችን ዛሬ እንግዲህ ቁም ነገር ሰርታለች። እኔ ፂወን ሰለሞን መሆኔን አሁን ገና ነው ማወቅ ያለብኝ፣ በማለትም እራሷን ለጥላቶቿ አንድ ብላ በጀግንነት ተነስታለች። አይገርምም። ያፌት በኢፉዬ ወጥመድ ገብቷል። ግን ኤፍራታ አሁንም እያቅለሸለሻት ነው ሐኪም ቤት ሄዳ ግልጹን አላወቀችም። ሲቀጥል እንግዲህ ፂወን ሉሊትን ሴት አድርጋ በመያዝ እያርበተበተቻት ትገኛለች። ይሄ ይገርማል። አሁን ፂወን አቤላን እያሽመደመደችው ትገኛለች። አንዳንድ ጊዜ ቆራጥነትን የሚያክል ነገር የለም። ኢፍራታ ወደ ውጭ ሄዳ ተመልሳ ስትመጣ ራሷን መቋቋም አቃታት። ምክንያቱም እርግዝናው በጣም እያመማት ነው። ያፌ ታቅፎ አምጥቶ ቤት ውስጥ አስገብቷት እኔ ሐኪም ቤት ጅሽ ልሄድ ሲላትም አልፈልግም አለችው። እሱ ደግሞ ለምንድን ነው የማትፈልጊው ሲላትም ከባድ ነገር አይደለም ይሻለኛል አለችው። እንዴት ነው ከባድ ነገር ይሻለኛል ይተውኛል ማለት ቢላትም እንቢ ብላ አልሄደችም ቀረች። ያፌትም እልቅ ሳንተ ይዤ ሄዳል ልሄድ ያልከውን ዶክሜንት ይዘ ሄዳለችው። ኢፍራታ በእርግጥ ስራን ሰርታለች። ቤዛ ስለ ኢፍራታ ናታንን ጠየቀችው። ናታን ደግሞ እኔ በፍጹም ከኢፍራታ ህይወት ወጥቻለሁ አለ። በጣም አዘነች ቤዛ። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁልኝ? ሰላማችሁ ይብዛል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ፣ ቪዲዮውን እስከ መጨረሻው ተከታተሉ። ሐረግ ከባለፈው የቀጠለ ይዘን መተናል ማለት ነው። እንግዲህ ባለፈ ኢፍራታ ከያፌት ኪስ እንትኑን እየወሰደች ነበረ፣ ፊላሹን፣ መረጃ የያዘውን ፊላሽ ግን ወስደዋለች። የእኔ ንግስት የትም እንድትጂ አልፈልግም አላት። የትም አልሄድኩም እዚሁ ቁጭ ብል ነው ስትለው፣ ጥለሽኝ እንዳትጂ እድሜ ዘመንሽኝ ከኔጋ ሁኚ አላት። እሷም የትም ጥየህ አልሄድም በማለት መለሰችለት። ታዳኔዋ ወደዚህ ብሎ አቀፋት። እሳም ሳትወድ በግዷ ደም እንባ እያለቀሰች ደረቱ ላይ ተለጠፈች። ናታን ደግሞ ከዳራ ጋር በሚያወራበት ሰዓት ዳራ ወንድሟ አባቷን እንደገደለው ስትነግረው፣ ደነገጠ። ይሄ ነገር ትክክል አይደለም፣ ቅርበት ሳታይ አተፈረጅበት አላት። እሷም ደግሞ እንዴ ትክክል ነው እንጂ እናት የራሱ እኮ እሱ እንደገደለው እርግጠኛ ናት። በዛ ላይ ደግሞ በፍጹም ጥሩ ነገር አይነጋገሩም ስለዚህ ትክክል ናት አለችው። አይ ቢሆንም ተረጋጊ በቃቴው አላት። ናታን ወደ ቤት ሲመለስ ሉሊትን እሳሎን አገኛት። ሉሊት እንግዲህ ተደውሎላት ስልክ ነይቶሉና የተፈጠረውን ነገር በቀጥታ እንድናወራ እንፈልጋለን አላት። እያፌት ነበረ ምንድን ነው እሱም ማውራት ያለብን እኮ ጥፍሬ ሳትነቃቅሉት ነበር አለች። አይ እንግዲህ መንጣት አለብሽ፣ እኔ ያለቃ ያለኝን ነው። ካልመጣሽ ደግሞ ራሶች ታውቅ ያለች ሲላትም፣ እሺ በቃ መጣለሁ፣ ባልመጣም ሌላ ችግር ነው አለች። በዛ አጋጣሚ ናት አመጣ። ምንድን ነው ይወንሹ? ምን ነው ይሄ እንደዚህ ይወንሹ? ማን እንደዚያ ያደረገች ብሎ ሲጠይቃት፣ ማንም ምን ነው ለምን አለችው። ምንድን ነው ተናገሪ፣ ተናገሬ አላት። ከዛም ምንም አልሆንኩኝም? በቃ አላውቅም ውሻ በልቶኝ ነው አለች። ምን አለ አዎ፣ ውሻ ጠፍርሽን ውሻ። ከዛም ወንጀል እንደሰራሽ ትልቅ ወንጀል ሰርተሽ እንደታሰርሽ ግልጽ ነው ሲላትም፣ በፍጹም ምንም አልሰራውም አለች። ሴጭ ብድግ ስትል እናታን ጮኸባት። ደንግጣ ተቀመጠች፣ ተጨነቀች፣ የምትሆነው ግራ ገባት። ከዛም ተናገሪ፣ ጥያቄን አልመለሽልኝም ሲላትም፣ ቤዝ ብላ ተጣራች ከዛም ማን የጠራኝ ስትል ጎሽ እንኳን መጣሽ ብላ አሎሌታ አምልጣ ሄደች። ምንድን ነው ለምን ጠር ማን ነበር የጠር ናታን እየጠራሽ ነው ብላ ሄደች። ከዛም ለምን ጠራ አይናቱ ዬ ሉሊት ደሞኔን ስታይ ወደ ላይ የሄደችው ለምንድን ነው አለችው። ይውልሽ እኔ ያልጠራውሽም ተጥያቄ ለማምለጥ ራሷ ናት የጠራችሽ ማን እንደዚህ እንዳረጋት እየጠየቅኳ አልነበረ፣ ግን ልትናገር አይልቻለችም ስትለው በጣም ሳቀ። ሳቀች ከዛም፣ እውነት ኢፉዬን ረስታታል ሌላ ህይወት ጀምረሃል? አለችው ቤዛ። አሁን ስለሱ ማውራት አይቻልም በቃ አላት እናቱ። እውነት አትወዳትም ማለት ከህይወት እወታለች ወታለች አለችው። ብትወደኝ የራሷን ህይወት መርጣ ሄዳለች በቃ አይን አይኔን እያየች ለማውራት እንኳ ፈቃደኛ አልነበረችም። ከህይወት ውጣ ብላ በግልጽ ተናግራለች። ስለዚህ ስለሷ ማሰብ አልችልም አለ ጽዮንና ዳግም በመመካከር እንግዲህ ጽዮን ራሷን ሌላ ሰው አስመስላ ለብሳ ሂዳ ከዳግም ጋር ወደፊት አቤልን ምን ማድረግ እንዳለባቸው እቅዳቸውን ነገረችው። ከዛም አሁን እንግዲህ አቤልን አጥምደዋል። እንደውም ደግሞ አንድ ሴት ቀጥረው አቤልን የምታጠምድ ከአቤል ጋር የምትገናኝ አደራጅተዋል። አሁን እጅግ በጣም ደስ በሚል ሁኔታ እየሄዱ ይገኛሉ። ከዛ ስትመለስ ሉሊትም ወደ ተቀጠረች ወደ አለቃ ልትሄድ ዱብ ዱብ እያለች እንዳለ ነገር ግን ጽዮን አጋጠመቻት። ጽዮን ስትመጣ ሉሊት አፏ አያርፍም፣ ደግሞ ዛሬ ማንም መስለሽ መጣሽብኝ፣ አንቺ ልጅ ምን ፈልገሽ ነው አለቻት። ጽዮንም ምን አገባሽ አለቻት። ከዛም ችግር ልታመጭብና ስትላትም እኔን አንቺ ችግር ፈጣሪዋ በማለት ሴት አርጋ ያዘቻት። አሁን ሉሊት መፈናፈኛ አጣች። ጽዮን የስተዛሬው በደሏ ሉሊት ያደረሰችባት ስቃይ ትዛላትና ይበልጥ ሉሊትን እስከ መጨረሻው ሁሉ ለመሸኘት ፍቃደኛ ሆነች። ግን ደግሞ እልክ ይዟታል። ሎሊትን መጮህ ጀመረች። እናም ስጥ አርጌ ነው የምገለሽ፣ አርፈሽ ማትቀመጭ ከሆነ ችግር ፈጣሪና ወንጀል ሰሪ ማን እንደሆነ እራስሽ ጠንቅቀች ታውቂያለሽ። እመኝኝ፣ እገልሻለሁ በማለት ጽዮን ሎሊትን አፍረጠረጠቻት። ሎሊትን መጮህ ጀመረች፣ ቤዝ ድረሽልኝ እያለች እየጮኸች ቤቱን በጨዋታ አቃጠለችው። ከዛም ሮጠችና ቤዛ ከደረጃው ስትወርድ ተናንቀዋል። ቆይ እናንተ ልታሳብዱኝ ነው እንዴ? አለች ቤዛ። ከዛም ፂ ደሞ ምን ነሽ ነው የምን አይነት አለባበስ ነው አለቻት። ከዛም ይሄው ይሄው አለባበሷ ነው የለኝ፣ ከመቼ ወዲህ ነው እንደዚህ አይነት ያመጣቸው? ሌላ ነገር ልታመጣ ነው ስትልም ፂዮን ዝም በይ፣ በማያገባሽ ገብተች ስትዘባርቂ ከዚህ ከግርግዳ ጋር አጋጭች ነው እምደፋሽ አለቻት። ከዛም ምን እየተካሄደ ነው ያለው አለች። ከዛ ቀጠለችና ፂ አረ ተረጋጊ አለቻት ቤዛ። ከዛም ፂወን በመናደድ ወደ ላይ ወጣች። አየሽልኝ አየሽልኝ ቤዛ አለቻት። ከዛም ቤዛ ሮጠችና ተከትላ ጽዮንን ደረሰችባት። ጽዮን ስልክ ልትደውል ከስልኳ ከኪሱ አያወጣች ነበረ። ጽ ምንድን ነው የተፈጠረው ንገሪ አለች። ምንም አልተፈጠረም ተረጋጊ አለች። ምንድን ነው እኔን የሰለቼ ነገር ጥያቄ ስጠይቃችሁ አንዳቸውም ለጥያቄ መልስም ማሰጡ ድብብቆች ነው አለች። ከዛም ጽዮን ደግሞ ቤዝ እነግርሻለሁ አልኩሽ አይደለ ታረጋጊ፣ አለቻት። አትንገሪ፣ ስትፈልጊ ጠጪ፣ ስከሪ፣ ስትፈልጊ አጭሲ፣ የፈለግሽውን ነገር ሆኜ አይመለከተኝም ከዚህ በኋላ። እውነት የማቅሽ ጽዮን መስለሽ ነበር፣ በፍጹም አላቅሽም። እሺ አላቅሽም፣ የራስሽ ጉዳይ አለቻት። ቤስ ታረጋጊ፣ አሁን አልነግርሽም፣ ጊዜው ሲደርስ እነግርሻለሁ አልኩሽ አይደለ አለቻት። አልፈልግም፣ ሁሉን ነገር ታደረግሽ በኋላ ከሰረሽ በኋላ ነው የምትነግረኝ። አልፈልግም፣ አትንገሪ እንደፈለግሽ ሆኔ አያገባኝም ብላ ተናዳ ጥላት ወረደች። ፂወንም የመጨረሻ ተናደደችባት። እታች ላይ ቁጭ ወርዳ ቁጭ እንዳለች ሁሉ ምንነሽ ነው እኔ ሰለቸኝ አለቻት። ቤስ የራስሽ ጉዳይ እሺ አለች። ቤስ ምንድን ነው አንቺ እኔን ተቀራርበን ለእኔ የምታስብል ሊሆነን አልነበረ? አለች ሉሊት። እና ራስች ነሻ፣ ራስች እኮ ነሽ። እሺ ማነው እንደዚህ ያደረገች ስትል፣ አረባከሽ ነቅችብሻለሁ። በዚህ ሀሳባሽ ልታውጣችን? አለች ሉሊት። ቤዛ ተመለሰችና የራሰች ጉዳይ ጎደል ግቤ ስትፈልግ አለቻት። ናውድ ደወለላትና ስፖርቱ እንዴት አረገሽ አላት። ደህና ነኝ አለችው። ከዛ ብዙ እያወራ እያለ ሎሊት የምትሆነው ሆነው ግራ ገባት። የቤዛን ወሬ እያዳመጠች በቅናትን ጭርጭር አለች። ኤፍራታ ደግሞ አሁን ነፍሰ ጡር ሆናለች። ግራ የተጋባው ህይወት እየኖረች የምትገኘው ኢፉዬ ናት። ኤፍራታ ሚስኪን ህይወት ከአቅሟ በላይ ሆናባታለች። ግን ያፌትን አሁን ጥላዋለች። ቻናሉን ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ።